የፊታችን ውድ የሚካሄደው የ2009 ቶታል ታላቁ ሩጫ በኢትዮጵያ በተሳካ ሁኔታ እንዲካሄድ ዝግጅት መደረጉን አዘጋጆቹ ገለጹ። በውድድሩ ላይ የሚካፈሉ አትሌቶችና ተሳታፊዎች አዲስ አበባ መግባታቸውን ተጠቁሟል። ምስራች እርኮ ዝርዝሩን አዘጋጅታለች። አርባ ሁለት ሺህ ሯጮች ከነገ በስቲያ በመስቀል አደባባይ ቀጠሮ ይዘዋል። በአስራ ስድስተኛው ታላቁ ሩጫ ኢትዮጵያ ለመሳተፍ በ አስር ሺህ ሯጮች የተጀመረው ታላቁ ሩጫ በኢትዮጵያ ከአመት አመት የተሳታፊ ቁጥሩን በመጨመር የአፍሪካ ትልቁ የጎዳና ላይ ሩጫ ለመባል በቅቷል። ዘንድሮም እንደተለመደው ውድድሩ በተሳካ ሁኔታ ተጀምሮ እንዲጠናቀቅ ዝግጅት ማጠናቀቁን ታላቁ ሩጫ በኢትዮጵያ ዛሬ በሄልተን ሆቴል ባደረገው መግለጫ ላይ አስታውቋል። በ29 የቶታል ታላቁ ሩጫ በኢትዮጵያ ከብዙሀኑ ተሳታፊዎች ባለፈ 500 አትሌቶች የሚወዳደሩ ሲሆን ሁለት ኬንያውያን ለኢትዮጵያውያኑ ተፎካካሪ ይሆናሉ። ከተለያዩ ሀያ የውጭ ሀገራት የመጡ ሁለት መቶ ሀምሳ ተሳታፊዎች በርዱ ላይ ተካፋይ ይሆናሉ። የቀድሞ የዓለም ግማሽ ማራቶን የብር ሜዳሊያ ባለቤቱ ደቡብ አፍሪካዊው ሄንሪክ ራማላ እና ቻይናዊቷ አትሌት ዢንዋን በውድድሩ ላይ የሚሳተፍ ይሆናል። እንደማስበው ታላቁ ሩጫ በኢትዮጵያ በምስራቅ አፍሪካ ብሎም በአፍሪካ ትልቅ መድረክ ነው። ራሳችሁን ለማስተዋወቅና በገቢም ተጠቃሚ ለመሆን ከፍተኛ ድርሻ አለው። በቻይና የምንገኘው ብዙዎቻችን በአትሌቲክሱ በተለይ በረጅም ርቀት አፍሪካውያን ውጤታማ እንደሆኑ እናውቃለን ግን ወደዚህ መጥተን ልምድ ወስድን አናውቅም። ስለዚህ እዚህ በመገኘት ተሳትፏችንን ማሳደግ እንፈልጋለን። ሻለቃ አትሌት ኃይሌ ገብረስላሴ ለተሳታፊዎቹም መልእክቱን አስተላልፏል። ይሄ ውድድር የማንም አይደለም። ይሄኛው አካል፣ ያኛው አካል ሁሉ ሁሉም፣ ግን ያን ዕለት የሚነጋገረው ቋንቋ አንድ ነው። ያም አስር ኪሎ ሜትር መሮጥ በጋራ ወጥተን በጋራ ሁላችንም ተደስተን ወደ ቤታችን እንድንሄድ በዚህ አጋጣሚ ያድራላለሁ። ነገ ደግሞ አራት ሺ አምስት መቶ ሕጻናት የሚሳተፉበት የፕላን ኢንተርናሽናል የልጆች ሩጫ በኢትዮጵያ ወጣቶች ስፖርት አካዳሚ ይከናወናል።